ሰላም ሰላም ተከታታዮች ሰላማችሁ ያላችሁበት ዓለም ዳርቻ ብዙ በ እንዴት ቆያችን ቆቲት፣ ሁሉ ሰላም እግዚአብሔር ብሔር ይመስገን፣ ሁሉ ሰላም ሁሉ መልካም ነው። እንደዚህ እንደምታየው ዛሬ ብርቱካል ልጣጭ ለፀጉራችን ጠቃሚ የሆነ ማክስ እንሰራለን ማለት ነው። ፀጉራችን ለመፈረዝ፣ ፀጉራችን ያማረ ውበቱን እየጠበቀ እንዲሆንልን ከዚህ ከብርቱካን ልጣጭ እንዴት አድርገን እንደምንሰራ የማሳያችሁ ይሆናል። በጣም ነው የምትወዱት። ጸጉራችሁን ፈርዛችሁን ለመውጣት ትጠቀሙበታል ነው። በአሁኑ ሰዓት እንግዲህ የሚጣል ነገር የለም ሁሉም ነገር ጠቃሚ ነው። በቤታችን ውስጥ በዘዴ በመላ አድርገን መጠቀምና ግብዓቶቹን ምርጥ አድርገን ሰርተን መጠቀም እንችላለን ማለት ነው እና አሁን ወደ አሰራሩ እንሄዳለን እዚ ጋ በሚታዩት ምስትን አዘጋጅቻ አለው በመቀጠል ይህን ብርቱካን አጥአዘጋጅቻለው ማለት ነው። ይህን ቡርቱካን ለአንድ ለ15 ደቂቃ ለ30 ደቂቃ በደንባድበንካት ተከተትነው በኋላ የምንጨምረውን ማሳያችሁ ይሆናል። በጣም ነው የምትወዱት። ፀጉራችሁ እያመረ እየለሰለሰ ፀጉራችሁ ፈረዛችሁ ማስያዝ ትችላላችሁ። በዚህ ማለት ነው እና ለእድገትም ይጠቅማል። ለጤንነቱም በጣም ጠቃሚ የሆነ ነገር ነው እና ውድ ቤተሰቦች ይጠቅማችኋል። እስከ መጨረሻ ድረስ እንድትከታተሉኝ በፍቅር ጋብዛችኋለሁ እየሰራን ስላለው ነገር እናወራለን ማለት ነው ባጨምሩበት ና እንጥደዋለን ማለት ነው ቤተሰቦቼ። ከዛም በመቀጠል ውሃ የሚበቃን ያህል እንጨምራለን። ስንተከተክም ስለሚቀንስ እንደዚህ ያድርጋል። አንድ ለአስራ አምስት ደቂቃ የምንተወው ይሆናል ማለት ነው። ከዛ ተንተክትኮ ተመልሰን የምንጨምረውን ግብዓት አሳያችኋለሁ። በቃ ጸጉራችሁን ፈርዛችሁ ፏ አብላችሁ መውጣት ነው ከእናንተ የሚጠበቀው። ሽታው በጣም ነው ደስ የሚለው፣ በጣም ነው የምትወዱት በጣም ነው የምትገረሙበት። እስከ መጨረሻ ተከታተሉኝ እላችኋለሁ። ውድ ቤተሰቦችን፣ ሰዎች ላይክ እና ሰብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉልኝ፣ አበረታቱኝ። ከጎን የሆኑ እስካሁንም እያበረታታችሁኝ ስላለ ከልቦ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። አሁንም ጠቃሚ ነገር ስታዩ ለጓደኞቻችሁ ሼር አድርጉላችሁ። ማበረታታችሁ አይለኝላለሁ። እንደዚህ ጠቃሚ ነገሮች እየላችሁ እንድመጣ አበረታቱኝ። ስለምታበረታቱኝ እንዳልኩ አልባ አመሰግናለሁ። አብረን እንጨርሳለን። ይንጠቅጠቅ ቪዲዮ እንዳይረዝመባችሁ ተንጠቅጥቆ ምና ይሆናል። የሁላችሁ ቤተሰቦች በጣም ተንጠጥቋል። ያንን ያየሁትን ውሃ ጠብሷል ማለት ነው። እንደዚህ አይነት ከረር ሰቶናል ከረር እንደዚህ እስኪያመጣላቸው ድረስ የውስ በግባል ሲጨምር ማለት ነው። ይሄንን ውሃውን አጥልዬ የሚገናኛለን ማለት ነው። ከዛ ነው የሚጨምሩ የሚጨምሩ ትናያቸው ሁላችሁ ቤተሰቦች እንደዚህ አጥልዬዋለሁ ማለት ነው። በመቀጠል የምንጨምረው ተልባ ተልባ አንድ ሁለት ማንኪያ የሚሆን እንጨምራለን ማለት ነው። በመቀጠል ደግሞ ቁርንፉድ ቁርንፉድ አንድ አስር ፍሬ የሚሆን እንጨምራለን። ፍሬም አዋህደን እንቅዳዋለን። ትንሽ ንተክተፍ ተንተክትፎ እንገናኛለን ማለት ነው። ሁላችሁ ጥጃ አለው እንደዚህ ይንተክተክልል ተከልል በኋላ የምታዩት ይሆናል። አያቸው ትጉት እንደዚህ የተንተከተከ ነው። ትንሽ እንደተንተከተከ እናቀለዋለን። በጣም በጣም ሽታ እንዴት ደስ እንደሚደረችልም ያው ብርቱካን በጣም ጠቃሚ ነው። ቦንቦን ቆዳው ላይ ያለውን እንዳለ ጠቅሙን ፓርት እኛ ወስደነዋል ማለት ነው። ያው ባይታሚን ነው ለብዙ ነገር የበለጸገ ነው እና እንደዚህ አይነት ብርቱካኖች ልጣጮች አትጣሏቸው፣ ይጠቅማቸዋል። ለፊታችሁም ለጸጉራችሁም ለብዙ ነገር ጠቃሚ ነውና ሰርታችሁ ተጠቀሙበት ላችኋለሁ። እዚጋ እንደምታዩት የቁሩፍ ፍሬም ሽታው በጣም ደስ ይላል። ሶስት ቋሚ አለበት። ይህንን በቀጸጉራችሁ ፈርዛችሁ ጄል መግዛት ትታችሁ ማለት ነው። ይህንን አስተካክላችሁ ደዚህ ጄል ሰርታችሁ መጠቀም ትችላላችሁ። በቤታችሁ ውስጥ ምርጥ የሆነ ጄል ማለት ነው እና እኒ እንደዚህ አድርጌ ሰርቻለሁ ብሎ ለዚህ ቆንጆ አድርጌ ለማሰስ ጄል ነበር የምጠቀመው። አሁን ይህንን ነው የምጠቀመው። ተጠቅሜ ስለጠቀመኝ ጋናተም ይላችሁ ቀርብ ያለውኝ ማለት ነው። በጣም ምትወዱ ሽታው ዋው ሰውን ጊዜ ብርቱካን ሽታ አይነገርለት መቼ ማለት ጥቅሙም እንደዛው ነው። እና ይህንን አሁን እንደዚህ እንደተከተከ ሳይቀዘቅዝ ትኩሱን እናጠለዋለን ማለት ነው እንደያያዝብን ያው ተልባ ሲቀመጥ ይወፍራል። ስለዚህ ምን እናደርጋለን? አሁን እናጠለውና እንደዚህ ተንተክትኮልናል። አንደስል አይታችኋል። ቅድም ብርቱካን ውሃው ብዛት ግን እችን ውሃ ሚወሰር ነው። ተንተክትኮልን ና አሁን ይሄ እንደዚህ ከወፈራለን በኋላ ሲቀዘቅዝ ስለሚወፍር ማለት ነው እናጠለውና የምታዩት ይሆናል። እና በጣም ነው ጸጉራችሁ ያማረ ያብረቀረቀ በዛ ላይ እና በጣም ተወድታላችሁ። ሊያሻርጋችሁ አስተኝታችሁ ታስይዙበታላችሁ። ጫፍጫፎ ፍርዝ ያደርግላችኋል። በጣም የሚያምር ጸጉራችሁን ማስያዝ ትችላላችሁ ማለት ነው። ምንም አይነት ጉዳት የለውም። በቤታችን ውስጥ ያዘጋጀነው ነው። ምንም አይነት ኬሚካል ሳንጨምርበት ኦርጋኒክ የሆነ ምርጥ የሆነ በቤታችን ውስጥ የተዘጋጀ ነገር ነው። ጸጉራችንን የሚጎዳ ነገር የለውም። ስለዚህ እንደዚህ ያደርጋችሁ ተጠቀሙበት እላችኋለሁ። እስከ መጨረሻ ድረስ ተከታተሉ እና እስካሁን የተከታተላችሁ ስለሆነ ከልብ አመሰግናለሁ። ስለምታበረታቱኝ ከልብ አመሰግናለሁ እና እና ጥለው እላችኋለሁ ደስ የሚለው ቤተሰብ ውጭ በጣም ማለት ነው። አያችሁ፣ ምንም አልቀረም። ግን ከቀዘቀዘ አይጠልላችሁም። ትኩሱን ነው ማጥላት ያለባችሁ ማለት ነው። እና ቀስቶ አሳያችኋለሁ። አሁን ትኩስ ስለሆነ እንትን አላለም ማለት ነው። አልወፈረም። ትንሽ ሲቀዘቀዝ እንዴት እንደወፈረ አሳያችኋለሁ ማለት ነው። ከዛም በኋላ እንዴት እንደምንጠቀመው ነግራችኋለሁ። አያችሁት ከረሩ ትላላችሁ፣ ሽታው ትላላችሁ፣ ጥቅሙ ትላላችሁ፣ ዋው ነው። ይሄንማ በደንብ ነው የምትጠቀሙበት፣ በደንብ ነው የምታመሰግኑኝ፣ በጣም ነው የምትወዱት። ቀዝቅዞ እንገናኛለን። ዋ ውድ ቤተሰቦች፣ ዛሬ ደግሞ ለየት ባለ ቪዲዮ መጥቻላችኋለሁ። የብርቱካን ጄል ጄላችሁ መጥቻለሁ። እንደዚህ እንደምታዩት በጣም ነው የምትወዱት። ስትወጡ እንኳን ፀጉራችሁን ፈርዛችሁ ለመውጣት ጄል መግዛት አሳምራችሁ አስተኝታችሁ ፈርዛችሁ ጸጉራችሁን አስይዛችሁ መውጣት ትችላላችሁ ማለት ነው። እንግዲህ የብርቱካን ሽታ ጥቅሙን ልነግራችሁ አልችልም። እየነገርኳችሁ ወደ አሰራሩ የምንገባ ይሆናል ውዴ ቆንጅት ቤተሰቦች ወደ አሰራሩ እንግባ። ላይክ እና ሰብያ የሁላችሁ ውድ ቤተሰቦች እንደነገርኳችሁ ቀዝቅዞ ተገናኝተናል ማለት ነው። አያችሁት እንዴት እንደወፈረ ገና ከዚህ በበለጠ ይወፍራል፣ እና እናንተ ደግሞ ይሄንን እቃችሁ ውስጥ በማድረግ ጸጉሯችሁ መፈረዝ በምትፈልጉበት ሰዓት መፈረስ ትችላላችሁ ማለት ነው። የምትፈልጉ እቃ ውስጥ አድርጋችሁ ፍርጅ ውስጥ አስቀምጣችሁ ጸጉራችሁን መፈረስ ትችላላችሁ እላችኋለሁ። ውድ ቤተሰቦቼ እስካሁን ድረስ እየተከታተላችሁኝ ስለነበረ እጅግ እጅግ ከልብ አመሰግናለሁ። የሁላችሁ እኔ በምፈልገው እቃ ውስጥ ጨምሬያለሁ። መፈረስ በፈለግኩበት ሰዓት አውጥቼ መጠቀም ብቻ ነው። እንግዲህ ከብርቱካን ምርጥ የሆነ ጄል ሰርተናል። እንደዚህ እንደምታዩ በጣም ነው የምትወዱት፣ ተጠቃሚ ነው የምትሆኑበት። ውድ ቤተሰቦች፣ ይህ ቻናል ያው ጠቃሚ ጠቃሚ የሆነ የተጠቀምኩበትን ግብአቶች በቤታችን ውስጥ በቀላሉ ምርጥ የሆነ ምንም አይነት ኬሚካል ሳይኖረው የምናዘጋጅበት ቻናል ነው ማለት ነው። አያችሁት እንዴት እንደሚያምር አያችሁት? በጣም ነው የሚያምረው በጣም እንግዲህ ከውጭ ከመግዛት በቤታችን ውስጥ እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው እዚህ በቤታችሁ ተጠቀሙ ውድ ቤተሰቦች እስከዚህን ሰዓትም እየተከታተላችሁ ስለነበረ ልብ አመሰግናለሁ እግዚአብሔር አምላክ ያክብርልኝ እና በጣም አመሰግናቸዋለሁ በድጋሚ በጠቃሚ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ በያለንበት አለም ዳርቻ ይጠብቀን። ሰላም ፍቅርን ያብዛለን። ኢትዮጵያችን ሀገራችንን እግዚአብሔር አምላክ ሰላም ያድርግልን። በያለንበት ዓለም ዳርቻ ሰላም ነው እና ወሳኙ ነገር ሰላም ያድርገን እያልኩኝ፣ ላይክ እና ሰባ አድርጉልኝ አበረታቱኝ። ከልባ አመሰግናቸዋለሁ፣ ወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ አይ ሚስ ዩ ማይ ፍሬንድ ቻ